ከዝናብ ጋር ተያይዞ የሚነፍስ ኃይለኛ ንፋስ ሲኖር፣ የነጓድጓድ ድምፅ ሲሰማ የሚባሉ የሚደረጉ ዚክርና ዱዓዎችን ይሆናል። እነሆ ዝናብ የአላህ ተባረከ ወተዓላ ራሕመት ነው። አንዳንዴ የሰዎች ወንጀል ምድር ላይ ሲበዛ ዝናብ መውረዱን ሊያቆም ወይም ሊቀንስ ይችላል። ዝናብ በሚጠፋበት ጊዜ ነቢያችን ሶላት ወሰላም ሶላቱል ኢስቲስቃ፣ ዝናብ መፈለጊያ አላህን መለመኛ ሶላትን እንድንሰግድ ዱዓ እንድናደርግ ኢስትግፋር እንድናደርግ ሶደቃ እንድናበዛ አዘውና ሶላት የሰው ልጆች ከአላህ ጋር የሚገናኙበት ጌታቸውን የሚማፀኑበት ኢባዳን ዱዓ የችግሮች ሁሉ መፍትሄ ነው። በአላህ ፈቃድ ማንኛውም ሰው ከተቸገረ ከፈራ በዱዓና በሶላት አላህን ከተማፀነ መፍትሄ ያገኛል። ሌሎች ዱዓውና ሶላቱ ውጤት አልባ እንዲሆን የሚያደርጉ ችግሮች እስከሌሉ ድረስ ወንጀል ካለ ግዴታን መተው ካለ አላህ የሚጠላው ነገር ካለ መስገዱ ዱዓ ማድረጉ ምላሽ ላይ ያገኝ ይችላል። ዝናብ ማጣት በላና የአላህ ቁጣ ነው። ቁጣን በላ፣ የአላህ ቁጣ የሚመጣው በወንጀል ነው። ከሰዎች ላይ የአላህ ቁጣ ሊነሳ የሚችለው በተውበትና ወደ አላህ በመመለስ ነው። ከልቡ በእርግጠኝነት አላህን የለመነ አላህ መልስ ይሰጠዋል። ባሮቼ ስለ እኔ እኔ ቅርብ ነኝ። የተጣሪን ጥሪ እሰማለሁ፣ የለመነኝንም እሰጠዋለሁ። በእኔ ይመን፣ ያዘዝኩትን ይታዘዝ እንጂ ብላ የተለያዩ ነቢያት ህዝቦቻቸውን ኢስትግፋር እንዲያደርጉ ጌታቸውን እንዲለምኑ አዛዋል። ያሰቡት ይሳካላቸው ዘንድ ዝናብ ይዘንብላቸው ምድርም ታበቅልላቸው ዘንድ ኑህ ዐለይህ ሰላም ህዝቦቻቸውን ሲመክሩ ጌታችሁን ምህረት ጠይቁት፣ ዩርሲሊ ሰማአ ዓለይኩም ሚድራራ ዝናብን በብዛትና አከታትሎ ያወርድላችኋል። ልጆችን ሀብት ንብረትን ይሰጣችኋል። አትክልቶችን ያበቅልላችኋል። ለራሳችሁ የምጠጡትን፣ ለእንስሳቶቻችሁ ለአትክልቶቻችሁ የምታጠጡትንም ውሃ ይሰጣችኋል ብለዋል። ነቢዩላህ ሁድም ዐለይህ ሰላም ወገኖቼ ሆይ ጌታችሁን ምህረት ጠይቁት፣ ወደሱም ተመለሱ። ዝናብን አብዝቶ አከታትሎ ይልክላችኋል። አቅምም ይጨምርላችኋል ሙጅሪሞችን ቢባዮች አትሁኑ ብለዋቸዋል። በየዘመኑ ያሉ ያለው የሰው ልጆች ጌታቸውን ቢፈሩ ከሰማይና ከምድር በረከትን እንደሚያገኙም አላህ ተባረከ ወተዓላ ነግሯል። ምንም ዝናብ ቢጠፋ ድርቅ ቢበዛ ሰዎች ከጌታቸው ተስፋ ሊቆርጡ ወይም ደግሞ ጌታችን በደለን ሊሉ አይገባም። የሰው ልጆች ምንም እንኳ ተስፋ የሚያስቆርጡ ሁኔታዎች ላይ ቢሆኑ ጌታቸውን ከለመኑት ማረን ካሉት ይመራቸዋል። የጠየቁትን የሚያስፈልጋቸውን ነገር ይሰጣቸዋል። ወሁወ ለዚ ዩነዝሉ ልገይሰ ሚን በዕድ ማ ቀነጡ ወየንሹሩ ረሕመተሁ ወሁወል ወልዩል ሐሚድ ብሏል። ራሱን ሲያስተዋውቃል እርሱ ነው ጌታችሁ አላህ ዝናብን የሰው ልጆች ተስፋ ከቆረጡ በኋላ የሚያወርድ ረሕመቱን፣ እዝነቱን ሚያሰራጭ፣ ሚበትን፣ ሚዘራ እሱ የተመሰገነ ጌታ ነው፣ ባሮቹን የሚረዳ ጌታ ነው ብሏል። እነው ባለነበት ጊዜ በተለያዩ የሀገራችን ክፍሎች በተለያየ ጊዜ የድርቅ ችግር ይከሰታል። ዝናብ ይጠፋል። ውሃ ይጠፋል። ሰው እንስሳት የሚጠጡትን ያጣሉ። ምርት ይቀንሳል። ይሄ ሁሉ ችግር የተፈራረቀ ብዙ ጊዜ ሰዎች ሶላተል ኢስቲስቃ ሲሰግዱ በትክክል ሱናን በጠበቀ መልኩ ዱዓ ሲያደርጉ ሲተውቡ ወደ አላህ ሲመለሱ ብዙም አይታይም። ችግሩ ብቻ ነው የሚወራው። ነብዩ ገና ሶላቱ ወሰላም በዘመናቸው ዝናብ ሲጠፋ ዱዓ ያደርጉ ነበር። ሶላተ ለስቲስቃይ ሰግዱ ነበር። ሰሐቦቻቸውም የዝናብ እጦት ችግር ሲገጥማቸው ወደ ነቢ ሄደው ዱዓ አድርጉ ይሏቸው ነበር። ኢማሙ አልቡኻሪ እና ኢማሙ ሙስሊም ከአነስ ኢብኑ ማሊክ ባስተላለፉት ሐዲስ ነብያችን ሶላተ ወሰላም ጁማ ቀን ላይ ኹጥባ እያረጉ ሳለ አንድ ግለሰብ ገብቶ አንቱ ያአላህ መልእክተኛ ሆይ ዝናብ ጠፋ፣ ተቸገርን፣ አላህ ዝናብ እንዲያዘንብልን ዱዓ አድርግ አላቸው። ነብይ ሶላተ ወሰላም እጃቸውን ከፍ አድርገው አንስተው አላህ ሆይ ዝናብ አዝነብልን፣ አላህ ሆይ ዝናብ አዝነብልን አጠጣን ብሏ። መዲና ላይ ምንም አይነት ዳመና አይታየም ነበር በጊዜው። ዱዓ እንዳደረጉ ትንሽ የቁራጭ ዳመና መጣ። ወዲያውኑ ዝናብ መዝነብ ጀመረ። ሳምንቱን ሙሉ ፀሐይ እንኳ ማየት አልቻልንም። የሚቀጥለው ሳምንት ላይ ያ ግለሰብ ራሱ ወይም ሌላ ሰው መጥተው በዝናብ ብዛት ምክንያት መጓዝ፣ መንቀሳቀስ አልቻልንም። ንብረት ሁሉ ወደመ። ዝናቡን አላህ እንዲያቆምልን ዱዓ አድርግ ብሏቸው አላሁይ ከዙሪያችን አድርገው ዝናቡን እኛ ላይ አታድርገው። ከፍታዎች ላይ፣ ኮረብታዎች ላይ፣ ሸለቆዎች ላይ፣ የዛፎች መብቀያ ላይ አድርገው ብለው ዱዓ አድርገው ዝናቡ ቆሟል፣ ፀሐይም ወቷል። ዝናብ ጠፍቶ ሲያስቸግረንም ዱዓ ማድረግ እንዳለብን ዝናብ በዝቶ አደጋ ያስከትላል ብለን ስንፈራም ዱዓ ማድረግ እንዳለብን ነው ዲንልእስላም ያስተማረን። ዝናቡ ሲጠፋ አላሁም አጊትነ አላሁም እስቂና እንላለን። አላሁ አዝንብልን አዝንብልን እንላለን

በተቀጠረው ቀን ላይ ሰዎች ተሰብስበው ወጥተው ነቢያ አስላት ሰላም በተቀጠረው ሰዓት ወደ ተቀጠረው ቦታ ሄደው ሚንበራቸው ላይ ወጥተው አላህን ተባረከ ወተዓላ አልቀው አመስግነው፣ ከዛ በኋላ እናንተ ዝናብ መጥፋቱን፣ መዘግየቱን፣ በጊዜው አለመዝነቡን ችግር እንደገጠማችሁ ገልጻችኋል። አላህ ደግሞ እንድትለምኑት አዟችኋል። የለመናችሁት እንደሆነም መልስ እንደሚሰጣችሁ ቃል ገብቷል።

ረክዓቴን ሰግደዋል። ትንሽ ደመና ተፈጥሮ መብረቅ ነጎድጓድ መታየት መሰማት ጀምሯል። ከዚያም በአላህ ፈቃድ ዝናብ ዘንቧል። ሶላተል ኢስቲስቃ ሊሰግዱ ከተሰበሰቡበት ቦታ ወጥተው ወደ መስጅድ ሲመለሱ መንገድ ላይ ጎርፍ መፍሰስ መታየት ጀምሯል። አብሯቸው የነበሩ ሰዎች ዝናቡን ፈርተው እየሸሹ ወደ መጠለያ እየገቡ ባዩ ጊዜ ነቢዩ ሶላቱ ወሰላም ስቀዋል። ትንሽ ቀደም ሲል የዝናብ ችግር ገጥሟቸው ተጨንቆ የነበሩ ሰዎች ወደያውኑ አላ አላህ በፍጥነት ረሕመቱን አምጥቶ ሁኔታውን ቀይሮ ሲፈልጉት የነበረውን ዝናብ መሸሽ መደበቅ ጀምራል። ይሄን የአላህን ፈጣን መልስ ባዩ ጊዜም ነብይ ሰለላሁ ዐለይሂ ወሰለም አሽሀዱ አን አላህ ዐላ ኩሊ ሸይኢን ቀዲር ወአኒ ዐብዱላሂ ወረሱሉሁ፣ ብላ አላህ ሁሉን ነገር ማድረግ የሚችል መሆኑን እኔም የአላህ ባሪያና መልእክተኛ መሆኔን እመሰክራለሁ ብላ ለምነውት እሺ ብሏቻ መኖሩን ሁሉ ነገር ማድረግ እንደሚችል በተግባር ሳይቷቸዋል። እሱን ያለ ከእሱ የፈለገውን የጠየቀ መቼም እንደማያፈር ዐቅል ያለው ሁሉ አረጋግጧል። እዚህ ቦታ ላይ ነቢያችን ሰላቱ ሰላም አላህን ካመሰገኑ ካወደሱ፣ አዛኝነቱን ረብልዓለሚንነቱን ከገለጹ በኋላ ላኢላህ ኢለላህ የፈዕሉ ማዩሪድ፣ ከአላህ በቀር እውነተኛ አምላክ የለም እሱ የሻውን ያደርጋል። አላህ ወይ ላኢላሀ ኢላ አንተ አልገኒ፣ ከአንተ በቀር አምላክ የለም አንተ ሀብታም የተሟላ ሁሉ በእጅህ የሆነ ጌታ ነህ። እኛ ደግሞ ደካሞች ነን፣ ከጃዮች ነን። አንዚል አለይነል ገይታ ፈጥኖ የሚደርስን ዝናብ አውርድልን ያወረድከውንም ነገር ቁወተን ወበላቀን ኢላሒን አቅም የምናገኝበት እስከ ጊዜ ድረስ የምንጠቀምበት አድርግልን ብለው ዱዓ አድርጋ ይህ በየ አካባቢ ያሉ አሰጋጆች ህዝበ ረአያን ያደርጋቸው አላህን ያውቃሉ፣ መፍትሄ ያውቃሉ የሚላቸው ሰዎች ሊያውቁት ሊተገብሩት የሚገባ የተዘነጋ ሱና ዝናብ ጠፍቶ እንስሳት የሚጠጡትን አተው ሰዎች የሚጠጡትን አተው የተቸገሩ ሁሉም አንድ ሆኖ ዝናብ ጠፋ ብቻ ብሎ ነው የሚያወራው ነው። እስቲ ተውበት እናድርግ፣ ወደ አላህ እንመለስ፣ ኢስቲግፋር እናድርግ፣ ሶላት አልስቲስቃ እንስገድ፣ የተቸገረን እንርዳ፣ የአላህን በላም የሚያመጣን ወንጀል ሁላችንም ርግፍ አድርገን እንተው፣ እንተናነስ ልንል ይገባናል። ሁሉም በያለበት አካባቢ ሰግዶ ይሄን ሱና የተገበረና አላህን የለምን እንደሆነ መልስ ማግኘት ይቻላል።

እንዲጨነቁ እንዲፈሩ ያደርጋቸዋል። ዝናብ ህይወት ያላቸው ነገሮች ሁሉ የህይወታቸው መሰረት የህይወታቸው መቀጠል ዋስትና ነው። ዝናብ ከሌለ ሰው ብቻ አይደለም እንስሳት ሊኖሩ ከነሱ ይገኝ የነበረው ወተት ሊገኝ ስጋቸው ታርዶ የሚበላ እንስሳት ለእርድ ምቹ ሊሆኑ አይችልም። መሬትን አርሶ መዝራት አይቻል እንደ መጓጓዣ እቃም ማጓጓዣ ሆኖም ያገለግሉ እንስሳትም ውሃ ካልጠጡ አቅም አግኝተው። ይጓዙ አይችልም። ብዙ እንስሳት ላይ ተጭኖ የሚጓዝ ንብረትም ከውሃም ይገኝነው። ስለዚህ ውሃ ማለት ህይወት ነው። ሰዎች ሲያገኙት እንደቀላል ያባክኑት ሊጫወቱበት ይችላል። ሲያጡት ነው ዋጋው የሚያውቁት። ስለዚህ ዝናብ ጠፍቶ ተቸግረው ሰዎች እያለቀሱ ወደ ነቢ ጋር መጡ። ነቢ ሰለላሁ ዐለይሂ ወሰለም በራሳቸው ምንም ነገር አያደርጉም። እኔ እንደናንተው ባሪያ ነኝ። ለራሴ ምንም ማድረግ አልችልም። ገይብን የሩቅን የማውቅ ቢሆን እንደናንተ ባልተቸገርኩኝ፣ አደጋ ችግር ባልደረሰብኝ ነበር በልብሏቸዋል ለነቢ አላህ ተባረክተሀል። ወማ መሰኔ እሱ የሚለው የቁርአን አንቀጽ ከተፍሲሮቹ አንዱ ሰዎች ላይ የሚደርስ አይነት የድርቅ ችግር እኔም ላይ ባልደረሰ ነበረ ማለት ነው ተብሎ ተፈስሯል። ሰው እንደሚታመመው አንዳንዴ ይታመማሉ። ሀገር ላይ የደረሰ የድርቅ ጥቃት ችግር እሳቸውም ላይ ደርሰ። ከእዚህ ችግር ሲነገራቸው ወደ አላህ ነበረ እጃቸውን የሚያነሱት። እዚህም ጋር ይሄን ያደርጉት አላህ መስኪና ገይተን ሙክይታ፣ አላህ ሆይ ዝናብ አጠጣን ፈጥኖ ደርሶ ከችግር የሚያወጣን መሪአን መጨረሻው ያማረ የሆነ ችግር የማያስከትል መሪአን ብዙ የሆነ ምድርን የሚያለማ ናፊዐን ገይረ ባር የሚጠቅም የማይጎዳ አጅለን አሁኑኑ የሚዘንብ ገይረ አጅል የማይዘገይ ዝናብ ስጠናት፣ ወዲያውኑ ከሰማይ ዝናብ ይወርደላቸው ጀመረ ተብሏል። ብዙ ጊዜ እስትስቃ ተደርጎ መልስ አይገኝም፤ አብዛኛውን ጊዜ መስፈርቱ ስለማይሟላ። ሰዎች ቀድመው ተውበት ማድረግ አለባቸው። ዝናብ መጥፋት ችግር የሚፈጠረው ዝሙት ሲበዛ፣ ወለድ ሲበዛ፣ በደል ግፍ ሲበዛ፣ ማጭበርበር ሲበዛ፣ እነዚህ ነገሮች መቆም አለባቸው። ሰዎች መተውበት አለባቸው። ለአላህ መተናነስ አለባቸው። ሰደቃ፣ ዱዓ፣ ዚክር ማብዛት አለባቸው። ይሄ ተደርጎ ሶላት ተሰግዶ እነዚህና መሰል ዱዓዎች ከተደረጉ የዝናብን ችግር መቅረፍ ይቻላል። ዝናብ ጠፍቶ ዱዓ ተደርጎ ዝናብ በሚገኝበትም ጊዜ ይሁን ወቅቱን ጠብቆ

ቁጣህን ይዞ ማይመጣ አደጋዎችን ማያስከትል ዝናብ አድርገው ያሉ ዱዓ ያደርጉ ነበር። የዝናብ መጥፋት ጉዳቶችን እንደሚያስከትለው ሁሉ የዝናብ መብዛትም የሚያስከትላቸው አደጋዎች ሊኖሩ ይችላሉና፣ ዝናቡን የምታዘንበው ጌታችን ሆይ፣ ጠቃሚ ዝናብ አድርግልን ልንል ይገባናል። ወከዳልክ ኢማሙል ቡኻሪ እና ሙስሊም ከዘይድ ብን ኻሊድ ረዲየላሁ ዐንሁ አስተላለፉት ሐዲስ እንደተነገረው ዝናብ በሚዘንብበት ጊዜ

የሑደይቢያ ስምምነት ምሽት ላይ ዝናብ ዘንቦ ነብይ ሰለላሁ ዐለይሂ ወሰለም ማግስቱ ፈጅር ላይ ሶላት እንዳሰገዱ አላህ ተባረከ ወተዓላ ምን እንዳለ ታውቃላችሁ እንዴ? ብለው ሰሐቦችን ጠይቀው አናውቅም፣ አላህ ወረሱሉ አለም ብለው በመለሱላቸው ጊዜ አላህ ተባረከ ወተዓላ ከባሮቼ ውስጥ ሙእሚን ሆኖ ያደረም አለ ካፍር ሆኖ ያደረም አለ አለ ማታ የዘነበውን ዝናብ በአላህ ትሩፋት በረሕመቱ በእዝነቱ ነው የዘነበልን ያለ በአላህ አምኗል ሙምን ሆኗል። ይሄ ዝናብ የዘነበለን እገሌ የሚባለው ኮከብ እንዲህ ስለሆነ ነው ያለና የአላህን ፀጋ ከፍጡሩ ጋር ያያያዘ እሱ በጌታው ከፍሯል፣ በኮከብ አምኗል አለ። አላህ ብሏል። ነቢ ስላት ስላም ዚህ ዝናብ የአላህ ፀጋ ከመሆኑ ጋር ከተለያዩ ምድራዊ ተፈጥሯዊ ክስተቶች ጋር ማያያዝ፣ ከተለያዩ የሽርክ የኩፍር እምነቶች ጋር ማያያዝ አግባብ አይደለም። ኩፍር ላይ ያሉ ሰዎች ታቦ ሲወጣ ወይም እገሌ የሚባለው በዓል ቀን ስለሆነ ዘነበል ሊሉ ይችላሉ። ለስሙ እስላም ውስጥ ከመሆናቸው ጋር አላህን ትተው ወሊ አድባር በሚሉት የሚያምኑ እሱ ያዘነበልን ሊሉ ይችላሉ። ይሄ ትልቅ የሆነ ስህተትና እምነትን ለአደጋ የሚያጋልጥ ተግባር ነው። ዝናብ በዘነበልን ቁጥር ሙጢርና ቢፈድሊላሂ ወረሕመቲሂ ልንል፣ አላሁመ ሰይበን ናፊዓ ልንል ይገባል። ከዝናብ ጋር ተያይዞ የነጓድጓድ ድምፅ የተሰማ እንደሆነ

የሚፈሩት እና የሚያጠሩት የሆነው አላህ ጥራት ይገባው ይባላል። ወከዛሊክ ዐብድላህ ብኑ አባስ ኢማም ልቡኻሪ አልአደብ ላይ እንደጠቀሱት የነገር ጓድን ድምፅ ሲሰሙ ስብሓን አለዚ ለሁ ይሎ ነበር። አንተ ነገርጓድ ሆይ የምታጠራው ጌታ ጥራት ይገባው ይሎ ነበር። ከዝናቡ ጋር ተያይዞ ኃይለኛ ንፋስ የነፈስ እንደሆነም የሚደረግ ክራል

ወኸይረ ማ ፊሃ ውስጧ ላይ ያለውንም መልካም ነገር ጠይቀሃለሁ። ወኸይረ ማ ኡርሲለት ብሂ ንፋስን አንተነህና ምትልከው ይህ ንፋስ የተላከበትን መልካም ነገር መልካሙን ኸይሩን ጠይቀሃለሁ። ወአዑዙ ቢከ ምን ሸሪሃ ከዚህ ንፋስ ክፋት፣ ካደጋው ወሸሪማ ፊሃ ውስጡ ላይ ካለ ሸር ክፋት፣ ወሸሪማ ማ ኡርሲለት ብሂ ይሄ ንፋስ ከተላከበት ዓላማ መጥፎ ነገር በአንተ እጠበቃለሁ ይሉ እንደነበረ ተነግሯልና፣ ሙስሊም ሙእሚን የሆነ ሰው ንፋስን አላህ ለዓላማ እንደሚልከው በማወቅ ኸይሩን ሊጠይቅ ከሸሩ በአላህ ሊጠበቅ ይገባል። በንፋስ እምቢተኞችን አላህ ተባረከ ወተዓላ ሊያጠፋ ይችላል። በንፋስ ብዙ ኸይር ሊያመጣ ወልዮቹን፣ ወዳጆቹን ሊረዳ ይችላል። ስለዚህ በንፋስ ስለዚህ ንፋስ አላህ ልኮት ነውና፣ የሚመጣው ንፋስን ከመስደብ በመታቀብ አላንህን ተባረክ ወተዓላ ልለመን ይገባን። ንፋስ ደመናዎችን የበተነ ዝናብ እንዲዘንብ ያደርጋል። ወከዛሊክ የተለያዩ የሚበቅሉ ነገሮች እርሰ በእርሳቸው እንዲዳቀሉ እንዲያፈሩ ያደርጋል። ብዙ ጥቅሞች አሉት። ለዚህም ነው አንዳንድ ዘገባዎች ላይ ነቢያ ላላም ንፋስ ሲበረታ አላሁመ ላቂሐን ላአቂማ ይሉ እንደነበረም ተነግሯል። አላሁ ወይ የሚበቅሉ የሚገናኙ ነገሮችን አገናኝቶ ሚጠቅም ሚያበቅል ሚያፈራ አድርገው ላአቂማ ጉዳትን አደጋን የሚያመጣ አታድርገው ብሏ። ካለፉ እምቢ ባይ ከሆኑ ህዝቦች መሃል አንዱ በንፋስ ጠፍተዋል። ፈአርሰልና ዐለይሂም ሪሐ አልዓቂም ማተደሩ ሚን ሸይኢን አተት ዐለይህ ኢላ ጀዐለትሁ ከረሚም ብሏ። ዘርማንዘራቸውን የሚያጠፋ ንፋስ ለቀቅነባቸው ብሏ። በዚህም ጠፍተዋል። እንደ ደቀቀ አቧራ ሆነዋል። ስለዚህ ንፋስን ስናይ በአንድ በኩል አላህን ልንፈራ፣ ቁጣው እንዳይመጣብን በሌላ በኩል ደግሞ መልካምን ነገር ተስፋ ልናደርግ